ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምንቆያችሁ ሰላማችሁ በያላችሁበት ብዝት ይበልልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ በዚህ ቻናል መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ፣ ዛሬ ደግሞ ይዤላችሁ የመጣውት እጅግ በጣም ድንቅ የሆነና አስተማሪ የሆነ ቪዲዮ ነው እሱም ምንድነው ካላችሁ የተለያዩ ሀረጎችና አረፍተ ነገሮችን የአማርኛውን አረፍተ ነገር ወደ እንግሊዝኛ ስንቀይር እንዴት በእንግሊዝኛ ደግሞ አማርኛውን መጻፍ እንችላለን የሚለውን እና እንግሊዝኛ ላይ ደግሞ ትርጉማቸው ምንድን ነው ወይም በእንግሊዝኛ ምንድን ነው ይህን አረፍተ ነገር የሚለውን ሀሳብ በአንድ ላይ አማርኛውንና እንግሊዝኛውን የያዘ እጅግ በጣም ድንቅ ቪዲዮ ነው። ከዚህ ቪዲዮ እጅግ በጣም ብዙ እንደምትማሩት እርግጠኛ ነኝ። ምክንያቱም ለእናንተ የሚጠቅሙ ቃላቶችን መራርጬ ያንን ቃል ደግሞ በየቀኑ ወይም በየዕለት የምንጠቀማቸውን ቃላቶች ወደ እንግሊዝኛ እንዴት እንቀይራለን፣ ደግሞ በእንግሊዝኛ ስትርጉማቸው ምንድን ነው፣ በአማርኛ የምንጠቀመውን በእንግሊዝኛ እንዴት ደግሞ እንጽፋለን የሚለውን ሀሳብ በአንድ ላይ የያዘ እጅግ ድንቅ የሆነ ቪዲዮ ነው።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 ይሁን ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህንን ትልቅ እድል እንድትጠቀሙ ይሆን። ምክንያቱም በጣም በአጭር ጊዜ ውስጥ፣ በወራት ውስጥ በማንበብና በመጻፍ እናንተን ብቁ አርገናችሁ ስለምናሰለጥን ይህንን ትልቅ እድል በጊዜ እየመጣችሁ ከእኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ከእነርሱ ጋር እየተቀላቀላችሁ ስትፈልጉ በግል ስትፈልጉ ደግሞ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁ። ውድ ቤተሰቦቼ ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ስልክ ቁጥራችንን ከስር እንደምትመለከቱት አስቀምጠናል። ይህ ትልቅ እድል እንዳመልጣችሁ በጊዜ እየመጣችሁ እየተመዘገባችሁ በራሳችሁ ላይ የሚደንቅ ለውጥ ማየት የምትችሉ መሆኑን እና በአጭር ጊዜ ውስጥ ደግሞ የእውቀት ደረጃችሁን የምታሻሽሉበት ዋነኛውን መፍትሄ እንሰጣለን ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቤተሰብ የሆናችሁት ቪዲዮን ላይክ፣ ኮመንት በማድረግ ትጀምራላችሁ። አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮውን እንድትጀምሩ ይሁን። ደብተር እስክሪብቶ ይዛችሁ ብትከታተሉ የተሻለ ነው። ምክንያቱም ይህንን ቃል በየቀኑ ስለምንጠቀም ከተረሳባችሁ ድንገት እንደገና መልሳችሁ ለማየት ስለሚጠቅማችሁ በደብተር እየጻፋችሁ እንድትከታተሉኝ ይሁን። ቅድም እንደተናገርኩኝ ዛሬ የምናየው ምንድን ነው ካላችሁ፣ እዚህ ጋ እንደምታዩት የተለያዩ ቃላቶችና የተለያዩ ሀረጎች ይገኛሉ። የአማርኛውን በእንግሊዝኛ እንዴት እንጽፋለን፣ የአማርኛ ፊደሎች ድምፅ በእንግሊዘኛ ምን ይመስላሉ የሚለውን ሀሳብ እና ቀጥታ ደግሞ በእንግሊዘኛ ምን እንላለን፣ ወይም በአማርኛ ለምሳሌ አንድ ቃል ብንጽፍ ያ ቃል በእንግሊዘኛ ምንድን ነው የምንለው የሚለውን ሀሳብ በአንድ ላይ አጠቃሎ የያዘ ቪዲዮ ነው። እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። እዚህ ጋር የመጀመሪያውን እስኪ አብረን እናንብብ። እንዴት እንዴት ይላል። አያችሁት? እንዴት የሚለው ቃል አለ። እንዴት ነሽ፣ ሁለት ቃል ነው። እንዴት ነሽ ይላል። አንድ ላይ ስናንብ እንዴት ነሽ፣ እንዴት ነሽ የሚለውን ይህንን አረፍተ ነገርን በእንግሊዘኛ ደግሞ እንዴት እንጽፋለን? በእንግሊዝኛ እንዴት እንጽፋለን። እንዴት ነሽ የሚለውን በየቀኑ እንጠቀማለን። ለምሳሌ ሁል ጊዜም አንድ ሰውን ሰላም ስትሉ እንዴት ነሽ፣ ለወንድ ከሆነ ደግሞ እንዴት ነህ የሚለውን ሀሳብ ሁል ጊዜ እንጠቀማለን ማለት ነው። ሲጻፍ የእንግሊዝኛ ድምፅ እንደዚህ ነው የሚለው ማለት ነው። እንዲህ ቤተሰቦቼ እንዴት፣ ከዛ በኋላ ነሽ፣ ኤን ኢ ኤስ ኤች ነሽ ይላል። እንዴት ነሽ የሚለው በእንግሊዝኛ ሲጻፍ እንደዚህ ይጻፋል። ታዲያ እንደዚህ የተጻፈውን ደግሞ ቀጥታ በእንግሊዘኛ ደግሞ ምን ብለን እንጠራለን የሚለውን ሀሳብ ስናይ እዚህ ጋር እንደምትመለከቱት ሀው ይላል። ሀው ማለት እንዴት ይላል። ሀው አር ዩ፣ ሀው አር ዩ፣ ሀው አር ዩ ነው የሚባለው። ሀው አር ዩ፣ ሀው አር ዩ ነው የሚባለው። ሀው አር ዩ ሐዋሪው ማለት እንዴት ነህ ወይም እንዴት ነሽ የሚለውን ሐሳብ የያዘ ነው ማለት ነው። ለምሳሌ አንድን ሰው ለመጀመሪያ ጊዜ ስትተዋወቁ ሐዋሪው ማለት ትችላላችሁ። ሐዋሪው ማለት እንዴት ነህ ወይም እንዴት ነሽ የሚለውን ሁለቱንም በአንድ ላይ አጣምሮ የያዘ ነው ማለት ነው። ድ ቤተሰቦቼ እጅግ በጣም ጥሩ ነው። እዚህ ጋር የምታዩት ሁለተኛው ቃል ምን ይላል? አብረን እናነባለን እዚ ጋ እንደምትመለከቱት አትጨቅጭቀኝ። ትንሽ ለማንበብ አስቸጋሪ ነው ረዘም ያለ ቃል ስለሆነ አብረን በድጋሜ እናነባለን፣ ውድ ቤተሰቦቼ። ምክንያቱም እንደዚህ አይነት ቃላቶች ቻለንጅ ስለሚያደርጉን ለማንበብ ገና ጀማሪዎች ስትሆኑ ትንሽ ስለሚያስቸግራችሁ አብረን እናነባለን። አትጨቅጭቀኝ አትጨቅጭቀኝ ይላሉ ውድ ቤተሰቦቼ አትጨቅጭቀኝ የሚለውን እንዴት ደግሞ ቀይረን በእንግሊዘኛ እንጽፋለን የሚለውን ሐሳብ ሳሳያችሁ፣ ምክንያቱም በባለፈው ቪዲዮ እንዳሳያችሁ የአማርኛ ድምጾች በእንግሊዝኛ ሲጻፉ የእያንዳንዳቸውን ድምፅ ጽፌ ያሳይቻችኋለሁ። ስለዚህ እሱን ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ። በእንግሊዘኛ ሲጻፍ እንደዚህ ይጻፋል ማለት ነው ውድ ቤተሰቦች። እስኪ አብረን እናንብብ አትጨክችከኝ አትጨቅጭቀኝ ይላል፣ በእንግሊዘኛ ግን በአማርኛ ሲጻፍ አትጨቅጭቀኝ ይላል። አያችሁ ውድ ቤተሰቦቼ የእንግሊዘኛው ቄ ፊደል በእንግሊዘኛ እንደ ከ ነው አብዛኛው ጊዜ የሚነበበው። ምክንያቱም አሁን አንድ ምሳሌ ሲሰጣችሁ፣ ቀበሮ የሚለው በእንግሊዝኛ ከበሮ እንደማለት ይነበባል። ስለዚህ እዚህ ጋር ድምጻቸው አትቸክችከኝ ይላል በእንግሊዘኛ። ያ ማለት በአማርኛ ሲጻፍ ግን አትጨቅጭቀኝ የሚለውን ቀጥታ የእንግሊዝኛውን ድምጽ ተጠቅመን ጽፈናል። አትጨቅጭቀኝ ለማለት ብትፈልጉ በእንግሊዘኛ ለመጻፍ ብትፈልጉ እንደዚህ ነው። ቀጥታ ደግሞ በእንግሊዘኛ ምንድን ነው የሚለውን ሀሳብ ደግሞ ላሳያችሁ። እዚህ ጋር እዚህ ጋር እንደምትመለከቱት ዶ ን ች ዶንት ይላል። ዶንት የተጻፈው አጥሮ ነው የተጻፈው። ስለዚህ በእንግሊዝኛ በቀጥታ ሲጻፍ ዱኖት እንደማለት ነው። ዱኖት በእንግሊዝኛ ግን በአጭሩ ሲጻፍ ዶንት ይላል። ዶንት ይላል። ናግ ናግ ይላል። ናግ ማለት መጨቃጨቅ ወይም መጨቅጨቅ ይሆናል። ዶንት ናክ ሚ ይላል። ሚ ማለት ያው እኔ እንደማለት ነው። አንድ ላይ ሲነበብ ምን ይላል? ዶንት ናክ ሚ። አያችሁት? ውድ ቤተሰቦች አትጨቅጭቀኝ ለማለት ብትፈልጉ በእንግሊዝኛ ለምሳሌ አንድ ሰው አማርኛ ማይችል ከሆነ አትጨቅጭቀኝ የሚለውን በእንግሊዝኛ ለማለት ከፈለጋችሁት ዶንት ናግ ሚ ወይም ዱኖት ናግሚ ብላችሁ መጻፍ ወይም ማለት ትችላላችሁ ማለት ነው። ውድ ቤተሰቦቼ አሁን ወደ ቀጣዩ እናልፋለን። እዚህ ጋ ለምሳሌ ለስንብት ሊሆን ይችላል። ለስንብት ከሆነ እዚህ ጋ ምንድነው የምትሉት? ደህና ደህና ይላል። ሶስት ፊደል ነች። ሁላችሁም ታነባላችሁ። ደህና ደህና ይላል። ሁን ሁን ይላል። አያችሁት? አንድ ላይ እስኪ አብረን እናንብብ ደህና ሁን ይላል። ደና ሁን ብላችሁ በአማርኛ ለመጻፍ ከፈለጋችሁ ወይም ቻው ለማለት ከፈለጋችሁ ደና ሁን የሚለው እንደዚህ ይጻፋል። ታዲያ የእነዚህን ፊደል ድምጾቻቸውን በእንግሊዘኛ እንዴት እንጽፋለን ወይም በእንግሊዘኛ ስንጽፍ እንዴት ይሆናል የሚለውን ሀሳብ ሳያሳያችሁ እዚህ ጋር እንደምትመለከቱት ደና ደና የሚለው በእንግሊዝኛ እንደዚህ ይጻፋል። ደና ደና ማለት ለምሳሌ ደ በእንግሊዘኛ ሲጻፍ ዲ እና ኢ ና ማለት ደግሞ ኤን ና ኤ ሆኖ በእንግሊዝኛ ይጻፋል። ደና የሚለው እንደዚህ ይጻፋል። ሁን የምትለዋ ደግሞ እንደምታዩት እዚህ ጋር ሁን ማለት ኤች ዩ ማለት ሁ ነች። በእንግሊዝኛ ኤች ዩ ማለት ሁ ነች። ሁን ን ደግሞ ኤን ብቻ ነች። ምክንያቱም ስድስተኛ መደብ ላይ የሚገኙ ፊደሎች በአጠቃላይ አንድ ፊደል ብቻ ነው፣ በእንግሊዝኛ ሲጻፍ አንድ ፊደል ብቻ ነው የሚይዙት፣ አንድ ድምፅ ብቻ ናቸው ማለት ነው። እዚህ ጋር ንህ ነው፣ ስለዚህ ስድስተኛ ነች። የኔዘር ስድስተኛ ንህ ነች፣ ስለዚህ ሁን ይላል። አያችሁት፣ አንድ ላይ ስንጽፍ በእንግሊዝኛ ደህና ሁን ይላል። ታዲያ ደህና ሁን የሚለውን በእንግሊዝኛ ምንድን ነው የምንለው ካላችሁ፣ ለምሳሌ አማርኛ ማይችል ሰው እንደ ቅድሙ? ደህና ሁን ብላችሁ ለመሰናበት ብትፈልጉ ምንድን ነው የምትሉት? ሁላችሁም ትሞክራላችሁ ብዬ አስባለሁ። ጉድ ይላል፣ ጉድ ይላል። አያችሁት? ኦ ደብል ሲሆን እንደ ኡ ነው የምናነብው። ጉድ ጉድ ይላል። ጉድ ጉድ። ከዛ በኋላ ባይ ባይ ይላል። አያችሁት? ቤተሰቦቼ እዚ ጋር እንደምትመለከቱት ደህና ሁን የሚለውን በእንግሊዝኛ ለመጻፍ ብትፈልጉ ጉድ ባይ፣ ጉድ ባይ ይላል። ጉድባይ ማለት ደህና ሁን ወይም ደህና ቆይ እንደማለት ነው ቤተሰቦቼ፣ ቻው እንደማለት ነው። ስለዚህ ይሄንን ደግሞ በየቀኑ ይሄንን ሀሳብ እንጠቀማለን ወይም ይሄንን ቃል እንጠቀማለን። ደህና ሁን ብለን ሁሌም ስንሰናበት በቴሌግራም ሊሆን ይችላል፣ እየተጻጻፍን ቻው ለማለት ብንፈልግ ጉድባይ ብለን እንደዚህ በእንግሊዝኛ መጻፍ እንችላለን ማለት ነው። ድቤ ቤተሰቦቼ፣ በጣም አሪፍ። አሁን ወደ ቀጣዩ እናልፋለን። እዚህ ጋር እንደምታዩት አራት ፊደል ነች። እስኪ አብረን እናንብብ ንዴት እንዴት ይላል። እንዴት ይላል በጣም አሪፍ። አደርክ አደርክ ይላል አንድ ላይ ስናነበው እንዴት አደርክ ይላል። እንዴት አደርክ ብለን ለመጻፍ ከፈለግን እንደዚህ መጻፍ እንችላለን ማለት ነው። ውድ ቤተሰቦቼ፣ ለምሳሌ ይህን ድምፅ በእንግሊዝኛ እንዴት እንጽፋለን? እንዴት እንዴት የሚለው በእንግሊዝኛ ሲጻፍ እንደዚህ ይጻፋል አ ደርክ አያችሁት። አን እንደ ኤ ነው በእንግሊዝኛ የምንወስዳት፣ ደን ደግሞ ዲ እና ኢ፣ ርን ደግሞ እንደ አር፣ ክን ደግሞ እንደ ከ ነው የምንወስደው በእንግሊዝኛ። ስለዚህ እንዴት አደርክ የሚለው ሲጻፍ እንደዚህ ይጻፋል በእንግሊዝኛ። በእንግሊዝኛ ፊደሎች ለመጻፍ ከፈለግን እንደዚህ እንጽፋለን ማለት ነው። ውድ ቤተሰቦቼ ይህ ፊደል ጥቅሙ ምንድን ነው? ለምሳሌ የአማርኛውን በአማርኛ ለምን አንጽፍም በእንግሊዝኛ እንጽፋለን ወይ ካላችሁ፣ ለምሳሌ አንዳንድ ጊዜ የስልካችሁ ኪቦርድ አማርኛን ላይሰራ ይችላል፣ ወይም ሶፍትዌሩ አማርኛን ላይሰራ ይችላል። ታዲያ ያን ጊዜ በእንግሊዝኛ መጻፍ ትችላላችሁ ማለት ነው። ሳትቸገሩ የአማርኛውን ቀጥታ በእንግሊዝኛ ድምጾች ወይም በእንግሊዝኛ ፊደሎች የአማርኛውን ሀሳብ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ስለዚህ በእንግሊዝኛ ደግሞ ምን እንላለን? የሚለውን እንዴት አደርግ የሚለውን ምንድን ነው የምንለው የሚለውን ሀሳብ ሳሳያችሁ እዚህ ጋር እንደምትመለከቱት ጊድ ጊድ ይላል ጊድ ይልና ሞርንንግ ሞርኒንግ ይላሉ። ውድ ቤተሰቦቼ ለምሳሌ እንዴት አደርግ የሚለውን ጊድ ሞርኒንግ ጉድ የሚለው ሀሳብ እንዴት አደርክ ወይም እንዴት አደርሽ የሚለውን ሀሳብ ቀጥታ ለመግለጽ ይሆናል። ለምሳሌ እንዴት አመሸክ ለማለት ከፈለጋችሁ ደግሞ ጉድ ኢቭኒንግ ነው የምትሉት። እንዴት ደግሞ ዋልክ ለማለት ከፈለጋችሁ ጉድ አፍተርኑን የሚለውን ሀሳብ ትጠቀማላችሁ ማለት ነው። ጉድን በመጠቀም ጠዋት ከሆነ ሞርኒንግ፣ ከሳት ከሆነ አፍተርኑን፣ ደግሞ ማታ ከሆነ ኢቭኒንግ ብላችሁ በእነዚህ በሶስት ቃላቶች ጉድ እየተጠቀማችሁ ሐሳባችሁን መግለጽ ትችላላችሁ። እዚህ ጋር የምትመለከቱት ሌላኛው ለምሳሌ በየቀኑ ስራ ላይ ውላችሁ ሊሆን ይችላል፣ ደግሞ የተለያየ ነገር አርጋችሁ ሊሆን ይችላል። ስለዚህ ለምሳሌ የድካም ስሜት ቢሰማችሁ የድካም ስሜት ቢሰማችሁ ምን ብላችሁ ነው የምትጽፉት? ለምሳሌ ደክሟችሁ ከሆነ ደክሞኛል። አያችሁት? ደክሞኛል የሚለውን ሐሳብ ለመጻፍ በአማርኛ ብትፈልጉ እንደዚህ ነው ደ ደክሞኛል ደክሞኛል ይላሉ። ውድ ቤተሰቦቼ በእንግሊዝኛ ስንገለብጥ ወይም የእንግሊዝኛውን ለተር ተጠቅመን ስንጽፍ እንዴት እንጽፋለን የሚለውን ሐሳብ ጋር ስንመጣ እንደዚህ ነው ደ ክሞኛል አያችሁት። ደ ማለት ዲና ኢ ክ ማለት ደግሞ ክ ብቻ ሞ ማለት ደግሞ ኤምና ኦ እኛ ማለት ደግሞ ጂኤንኤ ል ማለት እል ብቻ ነው። ስለዚህ ደክሞኛል የሚለው የእንግሊዝኛ ሌተር ስንጠቀም እንደዚህ እንጽፋለን ማለት ነው፣ ደክሞኛል የሚለውን ሀሳብ ማለት ነው። ታዲያ ሌላኛው ደግሞ እዚህ ጋር ይህንን ካልን በኋላ በእንግሊዝኛ ምንድን ነው ምንለው? ለምሳሌ ደክሞኛል ለማለት ብንፈልግ ምን አይነት ቃል ነው የምንጠቀመው? ካላችሁ አያችሁ እዚህ ጋር አይ ይላል የመጀመሪያው፣ አይ ከዛ አም። እዚች ጋር እንደምትመለከቱት አም ነው የሚለው ታይርድ ታይርድ የሚለው ታይርድ አያችሁት? አይ አ ታይርድ ታይርድ ይላል። አያችሁት? ውድ ቤተሰቦቼ በእንግሊዝኛ ስንጽፍ አይ አም ታይርድ ይላል። አይ አም ታይርድ ማለት ደክሞኛል ብላችሁ ለመጻፍ ብትፈልጉት በእንግሊዝኛ አይ አም ታይርድ ነው የምትሉት ማለት ነው። ውድ ቤተሰቦቼ ለምሳሌ ቁርስ እንብላ ለማለት ብትፈልጉ እንዴት ነው የምትጽፉት? ቁርስ ቁርስ ነው የምትሉት ቁርስ የሚለው ቁርስ ብሎ ይጻፋል። ከዛ በኋላ እንብላ የሚለው እንዴት ይጻፋል ካላችሁኝ እንብላ እንብላ ይላል። ኤኛው እንደምታዩት ቁርስ እንብላ ይላል አያችሁት። አንድ ላይ ሲነበብ ቁርስ እንብላ ይላል። ታዲያ ይህንን ሀሳብ በእንግሊዝኛ ፊደል እንዴት ነው የምንጽፈው ካላችሁ፣ እዚ ጋር እንደምትመለከቱት ቁርስ ማለት ኬ ዩ አር ኤስ ነው። ምክንያቱም ቁ ማለት ኬ ና ዩ ር ማለት ደግሞ አር ብቻ፣ ስ ማለት ደግሞ ኤስ ብቻ። ምክንያቱም ስድስተኛ መደብ ላይ ስለሚገኙ አንድ ፊደል ብቻ ነው የሚጠቀሙት። የእንግሊዝኛ አንድ ለተር ነው የሚጠቀሙት ማለት ነው። ቁርስ ይላል። እዚህ ጋር ደግሞ እንብላ የሚለው እንደዚህ ይጻፋል። እንደምትመለከቱት እንደዚህ ይጻፋል። አንድ ላይ ሲነበቡ ቁርስ እንብላ። ታዲያ ቁርስ እንብላ የሚለው የእንግሊዝኛን ድምፅ ተጠቅሞ ሲጻፍ እንደዚህ ይጻፋል ማለት ነው። ውድ ቤተሰቦቼ በእንግሊዝኛ ደግሞ ቁርስ እንብላ ማለት ምን ማለት ነው የሚለውን ከጠየቃችሁኝ እዚጋ እንደምትመለከቱት ለት ለት ሲላል፣ ማለት ለት አስ የሚለውን ለመጻፍ ከተፈለገ ለታስ ነው። ይሄኛው ለት ሲላል ለታስ ለማለት ነው የተፈለገው። ስለዚህ ባጭሩ ነው የተጻፈው ለት ለታስ የሚለውን ሐሳብ ለማብራራት ለታስ ይላል። በጣም አሪፍ። ኢት ኢት ይላል። ውድ ቤተሰቦቼ ኢት ማለት መብላት እንደማለት ነው። ብሬክ ፋስት ይላል። ብሬክ ፋስት ይላል። አያችሁት ውድ ቤተሰቦች አንድ ላይ ሲጻፍ ብሬክ ፋስት ይላል። ብሬክ ፋስት ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። ለት አስ ኢት ብሬክ ፋስት ለታስ ኢት ብሬክ ፋስት ይላል ቁርስ እንብላለ ማለት ነው። ምሳ ከፈለጋችሁ ደግሞ ለታስ ኢት ላንች፣ ላንች ማለት ምሳ ነው። እራት ከሆነ ደግሞ ለታስ ኢት ዲነር ብላችሁ በእንደዚህ አይነት መልክ በእንግሊዝኛ መጻፍ ትችላላችሁ ማለት ነው። በእንደዚህ አይነት መንገድ እናንተም የተለያዩ ቃላቶችን በመጻፍ መሞከር ወይም ከጓደኞቻችሁ ጋር መጻጻፍ ትችላላችሁ ማለት ነው። በዚህ ቪዲዮ ደግሞ የማንበብና የመጻፍ ችሎታችሁን ስለምታሳድጉ ቪዲዮን ደጋግማችሁ እንድታዩ ይሁን። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ ይሆናችሁት ላይክ፣ ኮመንት ለጓደኞቻችሁ ደግሞ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫ ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ፣ እናንተም አዲስ የሆናችሁት ይህንን ቻናል በአግባቡ በመከታተል ሳታቋርጡ በመከታተል የእናንተን የእውቀት ደረጃችሁን ማሻሻል የምትችሉ መሆኑንና ራሳችሁን ደግሞ ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁ፣ ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ እጅግ አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህ በጣም እጅግ በጣም ትልቅ የሆነ አጋጣሚን በመጠቀም በተለያየ አጋጣሚ ትምህርታችሁን መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ ስለተዘጋጀ እየመጣችሁ እንድትማሩና በጣም በአጭር ጊዜ ውስጥ፣ በወራት ውስጥ ደግሞ በራሳችሁ ላይ የሚደንቅ ለውጥ ስለምታዩ እጅግ በጣም ብዙ ተማሪዎችን ስላሰለጠን እናንተንም ደግሞ ተቀብለን በብቃት ለማሰልጠን ተዘጋጅተናል። ውድ ቤተሰቦቼ ይህንን እድል እንድትሞክሩ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ በእንግሊዝኛ በአማርኛ በኦሮምኛ ቋንቋዎች ብቁ እናደርጋችኋለን እናሰለጥናችኋለን ማለት ነው ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ በሌላ ቪዲዮ እስክንገናኝ ድረስ ቸርስ ሰንብቱ መምህር ብሩክ ነበርኩኝ አመሰግናል።